ሰላም ጠና ስጥልን፣ ክቡራንት ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን ነው። ብልጽግና በፋኖ ሚስጥራዊ ምርጫ ሂደት ላይ ጭንቀት ውስጥ ገብቷል። ትጥቅ ሊያስፈታ የገባው መከላከያ የራሱን ትጥቅ ፈቶ ሄደ። ፓርቲው አስደንጋጭ ደብዳቤ ደረሰው። በመቶች የሚቆጠሩ ሰራተኞች ተባረሩ። የነዳጅ ዋጋ በድጋሚ መጨመሩ ተገለጠ። የትግራይ ፖሊስ ኮሚሽን በደረሰብኝ ጫና መስራት አልቻልኩም ሲል ገለጠ። የሮማን ካቶሊክ ጳጳሷን መርጣለች። ሩሲያ ናዚው ያሸነፈበት ሰማናኛ አመትም ተከብሯል። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየ የትግራይ ክልላዊ አስተዳደር አላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚገናኙ ግንኙነቶች ተቀባይነት የላቸውም ሲል ገለጠ። ከማንኛውም የውጭ ኃይል የሚደረግ አላማው፣ እና ስትራቴጂው ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል ነው የገለጠው የትግራይ ክልላዊ አስተዳደር። መሰል ግንኙነቶች የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ብሎታል። ጊዜው አስተዳደሩ አቋሙንም በግልጽ አስታውቋል። የትግራይ ህዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊና ፖለቲካዊ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄ የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም ነው ያስገነዘበው ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለው ሁሉ ጥረት ማድረጉ ተገቢ መሆኑን መግለጫው አትቷል። ሆኖም ዓላማና ስትራቴጂው ስልቱ ያልታወቀ ሌሎች እንቅስቃሴዎችን የምንቀበለው አይደለም ሲል ነው የገለጠው። ጊዜያዊ አስተዳደሩ ከውጭ ኃይሎች ጋር ስለተደረገው ግንኙነት ማን እንደፈጸመው፣ ከማን ጋር ግንኙነት እንደተደረገ በግልቅ ያስቀመጠው ነገር ግን የለም አንድ ድርጅት አንድ መሪ በሚል ፋኖ በሚስጥራዊ ሁኔታ እያካሄደ የሚገኘውን የመሪውን ምርጫ ብልፅግናዎችን እጅግ ማስጨነቁ ተገለጸ በርካታ የመንግስት ሚዲያዎችና እንደዚሁም አጋሮቹ ዛሬም ቢያነፈንፉም ይህንን የምርጫ ሂደት እንቅስቃሴ ሊደርሱበት አለመቻላቸው እጅግ ድንጋጤን ፈጥረዋል። በአራቱም የአማራ ጠቅላይ ግዛት ሲንቀሳቀሱ የነበሩ የፋኖ አደረጃጀቶች የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር በጋራ በመሆን የተጋረጠበትን የህልውና አደጋ ለመቀልበስ ያለውን የአማራ ህዝብ በድል ለማስቆምና ፍትህ ለማምጣት እንዲሁም የመጪውን ትውልድ መጽ እድል ለማስተካከል የአማራ ፋኖ ትግል ከዳር ለማድረስ ያስችል ዘንድ አንድን ድርጅት አንድ መሪ ለማዋል የአራቱም የፋኖ አደረጃጀቶች የወከሏቸው ተወካቸውን በጋራ በመሆን በሶስት ሳምንት በላይ ያስቆጠረ ተዋጊውንና በመላው ህዝባችን በጉጉት የሚጠበቀውን ድርጅት ለመመስረት ታሪካዊ እውነት እያካሄዱ ይገኛሉ። ይህ ያስደነገጠው የመንግስት ኃይል ምን እየተከናወነ ነው? ምን እየተካሄደ ነው? ሲል ዛሬም ጭንቅ ውስጥ መግባቱ ነው የተገለጸው። ይህ ውይይት ለየት የሚያደርገው ለውይይቱ ለንግግር፣ ለምክክር ምቹ የሆኑ ሁኔታ ያለውና መቶ ፐርሰንት ምስጢራዊነቱ የተጠበቀ መሆኑ ነው። ይሁን እንጂ ውይይቱ ምስጢራዊነቱን ጠብቆ በመደረጉ እንደ ልብ መከፋፈልና የድርጅቱን ምስረታ ለማስተጓጎል የተደረጉ ጥረቶች ምንም አለመቻሉ ነው የተገለጸውም። አሉባልታን በመንዛት ታጋውንና መላውን ህዝባችን ተስፋ ለማስቆረጥ የተጠናከረ የሀሰት መረጃ እየተናፈሰ የሚገኝ ቢሆንም እስካሁን ግን ካሉባልታ የዘለለ ምንም ነገር ማግኘት አለመቻሉ ነው የተገለጸው። ባሉባልታዎች አትሸበሩ የምንሰራውን በጥንቃቄ እንሰራለን ሲሉ ነው ፋኖቹ በመግለጽ ላይ የሚገኙት። የአማራ ፋኖ ትግሉን አጠናክሮ በተለያዩ አካባቢዎች እያደረገ ያለው እንቅስቃሴ ጠንክሮ በቀጠለበት በዚህ ሰዓት የፋኖ መደራጀትና በትጥቅ ትግሉም እየጎለበተ መሄድ ያስጨነቀው መንግስት አንድ መሪ መምረጡ ደግሞ እጅግ ረብሾታል። የአራቱም አደረጃጀት ተወካይ ትግላችን ዳር ያደርሳል ብለው ያመኑበትን መሪ መርጠው ድርጅቱን ፈጥረው መሪዎቻቸውን፣ የድርጅቱን ሎጎ፣ ስም፣ መሪ ቃል፣ የተቋመውን ህግና መመሪያ፣ ስትራቴጂካዊ ግብና ዓላማ፣ የድርጅቱን ማኒፌስቶ፣ ተቋማዊ አደረጃጀት፣ ስራ አስፈጻሚዎችን፣ የሎጂስቲክ አቅርቦትና አጠቃቀም እና ሌሎችንም አዋቅረው ጨርሰው ይፋ መግለጫ እስኪሰጡ በትዕግስት እንድትጠብቁ ለሚነዙ አልባልታዎችም ተጠልፈ እንዳንወድቅ ጥንቃቄ ስንል ጥሪ እናስተላልፋለን ብለዋል። በተቻለ ለመተን የሚሰሩትን ጥንቃቄ የተሞላቸውን ስራዎች አሁንም በጋራና በአንድነት ሆነን እንሰራለን። ማንም እንደ ከዚህ ቀደሙ የሚጠርፈን አንድም ነገር ሊኖር አይችልም ሲሉ ነው ፋኖቹ የገለጹት። ይህ ሚስጥራዊ እንቅስቃሴ ያስጨነቀው መንግስታት ዛሬም መከራ ውስጥ መግባቱ ታውቋል። ትጥቅ ሊያስፈታ የመጣው ትጥቁን አስረከበ። በአማራ ፋኖ በጎጃም አንደኛ ክፍለ ጦር ሻለቃ ንሙት የያዛቸው ብርጌድ መብረቁ ሻለቃ፣ በባህር ዳር ብርጌድ ደጉ በላይ ሻለቃ በየቀኑ በሚደረጉት ታላላቅ ድሎች በታ ላይ በጥምረትና በጋራ በሆነን በጠላት ላይ ከፍተኛ ቁሳዊና ሰብዓዊ ጉዳት ማድረስ ሲቻል እጅግ በርካታ መሳሪያዎችን እና ተተኳሾችን የወገብ ትጥቆችንና ወታደራዊ ሻንጣዎችን መማረካቸው ነው የገለጹትም። ጠላት የማህበረሰቡን ትጥቅ አስወርዳለሁ ብሎ በዴት ተነስቶ ወደ አብካ ማርያምና ቦሻ ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮ በመግባት ዝርፊያ እየፈጸመ በነበረበት ሰዓት ነው መብረቁ ሻለቃ፣ ደጉ ባላይ ሻለቃ ከመቅጽበት ተወርውረው በመድረስ አብካ ማርያም ላይ የጠላትን ኃይል አፈር ያስበሉትም ትግሉን ጠንክረው የቀጠሉት የአማራ ፋኖች ባደረጓቸው ተጋድሎች በተለይም በመከላከያ በኩል ትጥቁን አስፈታለሁ ብሎ ሲገሰግስ የመጣውን ትጥቁን አስረክቦ እንዲሄድ አድርገውታል ነው የተባለው። በሚደረጉት ታላላቅ የጀግንነት ውሎች ላይ ዛሬም እየታገለ የሚገኘው የአማራ ኃይል ወደፊት መገስገሱም ቀጥሏል። ይህ በእንዲህ እንዳለ ዘመቻ አንድነት በወሎ ቤተ አምሃራም ትግሉን አጠናክሮ መቀጠሉ ነው የተገለጸው። የብልጽግና ህዝብ መድረጉም ተበትኖበታል ስብሰባዎቹን በሚያደርጋቸው እንቅስቃሴዎች ላይ ሁሉ አማራ ፋኖ እየመጣ እየበታተነው እንደሚገኝ ተገልጿል። የአማራ ፋኖ በወሎ ቤቱ አማራ ላስታ ሳመኖኮር አርበኛ ኮማንዶ ብርሃኑ አሰፋ የሚመራው ጥራሪ ክፍለ ጦር ነው በልቅሎ ማነቂያ ከተማ ላይ ሊካሄድ የነበረውን የብልጽግና ህዝብ መድረክ እንዳይካሄድ አግዶ እየበታተ ነው። በተለይም የክልሉ ሰላምና ደህንነት ምክትል ቢሎ ኃላፊና ሌሎችም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡ ቤት ለቤት አስገድዶ በማስወጣት ነው ውይይት የተጀመረ ቢሆንም ይህ መረጃ የደረሳቸው የጠራሪ ነበልባሎች ተመስገን ሻለቃ አንድ ሻምበል ኃይል ደርሶ ጥበቃ ከለላ ሲሰጥ በነበረው የአገዛዙ ሰራዊት ላይ ውጊያ በመክፈት ከፍተኛ ጉዳት ማድረሱ የተገለጸው የውይይቱ እንቅስቃሴ መቋረጡና ሊበተን መቻሉን ነው ያሳወቁት። ውይይቱ ባይቋጭም የተጀመረ ሊሆን ከማህበረሰቡ ዘንድም ጠንከር ያለ ሂደትና ሂስ ተቃውሞ ሲሰነዘርበት እናንተ መከላከያ ናችሁ ወይስ የብልፅግና ወንበር አስጠባቂዎች? የሚል ጥያቄ መነሳቱ ነው የተገለጸው። ነፃ የሚወጣ የእኛ ልጆች ፋኖች እንጂ የራሱ ህዝብ ላይ አፈሙዝ ያዞረ መከላከያ ለሆዱ ያደረ አድማ ብተናና ምንሻ አይደለም። እናንተ የመንግስት ባለስልጣናት ትላንትም የአማራውን የቁርጥ ቀን ልጅ የነበረውን ጀነራል አሳምነው ጽጌን አስበላችሁ አሁን ፋኖቻችንን ልታስበሉ ነው የሚል ጠንከር ያለ ተቃውሞ ሊሰነዘርባቸው መቻሉም ነው የተገለጸው። በተለይም በፋኖች በኩል ያለው ጥንካሬ እየመጣ ትግሉም እየጠነከረ መሄዱ እየታወቀ ቢሆንም በተለያየ ጊዜያቶች የሚያደርጉ ስብሰባዎቻቸው እየተደናቀፈባቸው የሚገኙ የብልጽግና ኃይሎች ዛሬም ጭንቅ ውስጥ መግባታቸው ተገልጿል። የዘመቻ አንድነት ወሎ ቤተ አማራ ግንባርም ተጠናክሮ በቀጠለው ዘመቻ በተለይም ፋኖ ቤተ አማራ ንጉሥ ሚካኤል ኮር ታላቅ ድል መጎናጸፉም ነው የታወቀው። የንጉሥ ሚካኤል ኮር የመብረቁ ክፍለ ጦር፣ የብርጌድ ቃኝ እና ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ በጋራ በመሆን በጎሩ በኮማንድ አርበኛ ከረም መሐመድ፣ በኮሩ ዘመቻ መሪው አርበኛ ጌትነት አበበ እየተመሩ በዋርጃ አስደናቂ የደፈጣ ዝግጅት አድርገው ጉልቻ አቀማመጥ በራቸውን በማስቀመጥ የገባውን የመከላከል ኃይል እርምጃ የወሰዱበት መሆኑ ነው የተገለጸው። በተለያዩ ቦታዎች ሽንፈት እየደረሰበት የሚገኘው የመከላከል ኃይል እጁን ለፋኖ መስጠቱን ቀጥሏል። በሚደረጉት ተጋድሎች በአስገራሚ ደፈጣ በጠላት ላይ የደረሰው ጉዳት እጅግ የከፋ እንደሆነም ነው የተገለጸው። በርካቶቹ እጃቸውን የሰጡ ሌሎችም በከፍተኛ ተጋድሎ በፋኖች እርምጃ እየተወሰደባቸው መሆኑን ተገልጿል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ አሁንም ትግሉን አጠናክሮ ወደፊት እየገሰገሰ መሆኑ ነው የታወቀው። በተለይም መዳረሻውን ድልና ነፃነት የአማራው አማራው ህዝብ የህሉና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የኮሩ ቃል አቀባይ አርበኛ አምሳ አለቃ ሁሴን ዑመር ገልጧል። ወደፊት የምንገሰግስ ነን ወደኋላ የምንመለስበት አንድም ጉዳይ የለንም። በትህዝባችንና በአንድነታችን ወደፊት እንቀጥላለን ሲልም አክሎ ገልጸዋል። ያለ ረዳት የሚያሽከረክሩ የከተማ ተሽከርካሪዎች ላይ እርምጃ እንደሚወሰድ ተገለጠ። በአዲስ አበባ ከተማ በብዛት በትራንስፖርት አገልግሎት የሚሰጡ ሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸው ህገወጥ እንደሆነ እና ደንቡን ተላልፎ በተገኙ አሽከርካሪዎችም ላይ የቅጣት እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን አሳወቀ። በከተማዋ በቅርብ ጊዜ ወዲህ ያለ ረዳት የሚያሽከረክሩ የከተማ ታክሲዎችን ቁጥር መጨመር አስመልክቶ ነው። በተለይም ተሳፋሪዎቹ ባሰሙት ቅሬታ የተደጋጋሚ ችግሮች እየተከሰተባቸው መሆኑን በማሳወቃቸው አሁን ያለ ረዳት አሽከርካሪዎች እንደማይንቀሳቀሱ ትእዛዝ ተሰጥቶባቸዋል። በተለይም በከተማው ከቅርብ ጊዜ ወዲህ የተፈጠሩት ችግሮች፣ የአሽከርካሪዎች ብዛት በሚቀቡት አደጋዎች ላይ ሊደርሱ የሚችሉት እድል ከፍተኛ መሆኑ ሊታሰብበት ይገባልም ተብለዋል። መሽከርከር ሙሉ ትኩረት የሚፈልግ ያሉ አስተያየት ሰጪዎቹ አሽከርካሪዎቹ ረዳት ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጠር መሆኑ ሊታረም እንደሚገባም አሳውቀዋል። አሁን በሚሰሩ ስራዎች ላይ እያንዳንዱ ህብረተሰብ በጋራ ሊቆም የሚገባ ነው የተባለው። ፓርቲው አስደንጋጭ ደብዳቤ ደረሰው። እናት ፓርቲ በተያዘው ዓመት የመንግስት የድጋፍ ገንዘብ እንደማያገኝ ነው ምርጫ ቦርድ በደብዳቤ ያሳወቀው። ቦርዱ ፓርቲውን የገንዘብ ድጋፍ እንደማያገኝ ነው የተገለጸለት፣ ባለፈው ዓመት የተሰጠውን የገንዘብ ድጋፍ ከታለመለት ዓላማና ተግባር ውጭ ተጠቅሙበታል በማለት እንደሆነ ፓርቲው ጠቅሷል። ይህንን አሁን አንሰጥም ወይም አንፈጽም ሲል ነው የገለጠው። ቦርዱ የፓርቲውን ፕሬዚዳንት ጨምሮ የድጋፍ ገንዘቡ እስከ ከታለመለት ዓላማ ውጭ እንዲውል አድርገዋል ባላቸው ሶስት አመራሮችም ፌዴራል ፖሊስ የወንጀል ምርመራ እንዲያደርግ መጠየቁንም በደብዳቤ ላይ እንደገለጠ ፓርቲው አስታውቋል። ፓርቲው የቦርዱ ውሳኔ ፖለቲካዊ ግብ ያዘለ ነው በማለትም ተችቶታል። ብዙ የሚሰሩ ስህተቶች የብልፅግና ፓርቲን ጨምሮ የሚሰሩ በርካታ ስህተቶች እንዳሉ እየታወቀ በፓርቲው ላይ እንዲህ አይነት ውሳኔ መወሰዱ ተገቢነት የለውም ሲል ነው በዝርዝር በደብዳቤው ያሳወቀው። በአማራ ፋኖ በጎጃም ሶስተኛ ጎጃም አገው መድር ክፍለ ጦርም የቢትወደድ አያሌ መኮንን ብርጌድ ባደረገው ድምሳስ በርካታ የጠላት ኃይል ሙትና ቁስለኛ ማድረጉም ተገለጸ። በተለይም በውጊያ ጊዜ ሻለቃ መሪውን ጨምሮ በርካቶች መማራኪያቸው ተገልጿል። ትጥቁ ሊያስፈታ የመጣው ትጥቁንም ማስረከቡ የተገለጸ ሲሆን በተለያየ ጊዜ የሚደረጉት ውጊያዎች ጠንክረው የቀጠሉ መሆኑ የታወቀው በተለይም በመከላከያ የጊዜው እየመጡ የሚያደርጉትን ትግል በተመለከተ ፋኖቹ ከዕለት በዕለት እየተከታተሉ የመከላከያ ኃይልን በቁጥጥራቸው ስር በማስገባት በመማረክ አሁን በርካቶቹ በተለይም ፋኖን በመቀላቀል መልሰው ከመከላከያ ጋር ለመዋጋት ቁርጠኛ መሆናቸው ነው እየተገለጸ የሚገኘው። ብልፅግና በተለይም የመከላከያ ኃይሉ በተደጋጋሚ ጊዜያቶች የደረሰበትን ሽንፈት ምንም ወደኋላ የማያስብል ነው በማለት ዛሬም ሕፃናቶችን እየመረጠ ለውትድርና ማስገባቱ መቀጠሉ ነው የታወቀው። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላ መብታቸውና ደህንነታቸውን እያስጠበቁ አለመሆኑ ጥናቶች አመለከቱም። ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች ቆንስላዎች መብቶቻቸውና ደህንነታቸውን እያስጠበቁ አለመሆኑ ነው የተገለጠው። በቀረበው ጥናት መሰረት የስራ ክህሎትና ሚኒስቴር የውጭ ሀገር ስራ ስምሪት ለሙስና ብልሹ አሰራር ያለውን ተገላጭነት በሚል ሀሳብ ከፌዴራል ስነምግባርና ፀረ ሙስና ኮሚሽን ጋር ባደረጋቸው ውይይቶች ነው ይህንን ያጋለጠው። በውይይቱ በስነ ምግባርና ፀረ ኮሚሽን አስቸኳይ ሙስና መከላከል ዳይሬክተር ወይዘሮ ስመኝ ቀጸላ የውጭ ሀገር የስራ ስምሪት የሚስተዋሉ ብልሹ አሰራሮች ናቸው። በተለይም በኢትዮጵያኖች ላይ ጉዳት እየደረሰ እንዳለ የጠቆሙት በቀረቱ ጥናት ውጭ የሚሰሩ ዜጎች በሚሄዱበት ሀገር ለድብደባ እንግልት እየተዳረጉ ነው ሲሉ አክለው ገልጸዋል። ለሚደርስባቸውም ድብደባና እንግልት የኢትዮጵያ ኤምባሲዎች ቆንስላዎች መብታቸውንና ደህንነታቸውን እያስጠበቁ አይደለም ሲ አክለው ተናግረዋል። የደሞዝ ጭማሪ ጥያቄ ለማቅረብ ቢሮ ስንሰበሰብ ውጡ መጠየቅ አትችሉም ተብለን ከአንድ መቶ ሃያ አንድ በላይ ሰራተኞች ስራ እንድናቆም ተገደናል ላሉ የዲኤችኤል ኢትዮጵያ ሰራተኞች የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች አመታዊ ደሞዝ እንዲጨምርላቸው ለብዙ ጊዜያቶች ቢጠይቁም በተቋሙ አስተዳደሮች አይቻልም በማለት በመባላቸው ነው። በተለይም ተሰባስበው ቢሮ በመግባል ለመጠየቅ ሲሄዱ ስራ ማቆማቸው የተገለጸላቸው። በዲኤችል በዓለም አቀፍ ደረጃ የመልእክት መላላኪያ አገልግሎት ሰጪ ተቋም ሰራተኞች ማህበር ሊቀመንበር የሆኑት አቶ ጥላሁን ታደሰ ሰራተኞቹ ያቀረብነው ጥያቄ ተቀባይነት ያላገኘው ማህበር ለምን አቋቋማችሁ በሚል እንደሆነ ነው ብለው አክለው ገልጸዋል። መብታችንና ነፃነታችንን ለማስከበር የስራ ሁላችንን በተገቢ መልኩ እንዲካሄድ ብናገርበው ጥያቄ አሁን ለመባረር ዳርጎናል፣ ሲሉ ገልጸዋል። ሰራተኞቹ ጥያቄያችን አሁን ላይ የብር የመግዛት አቅም በመውረዱ ለመኖር ተቸግረናል። ስለዚህ ቢቻል ወደ በፊቱ የሚሰጠን የዶላር መጠን ክፍያችን ይመለስልን ሲሉ ነው ጥያቄያቸውን ያቀረቡት። የትራንስፖርትና መገናኛ ሰራተኛ ማህበር ፌዴሬሽን በጉዳዩ ላይ እንደገለጸው ከሆነ በመሃል ሲያሸማግለን የቆየው የትራንስፖርት መገናኛ ሰራተኞች ፌዴሬሽን ፕሬዝዳንት አቶ አባይነ ታከለ ያለው ማኔጅመንት በሙሉ አቅሙ የሚሰራ አይደለም፣ ለሰራተኞቹ ጥያቄ የሚቀርበው ምክንያት ምን እንደሆነ ግልጽ አይደለም ሲሉም ተናግረዋል። አክለውም ኃላፊው እንደገለጹት ከሆነ በተለይም በሰራተኞቹ ላይ በአስተዳደር እዚህ አዲስ አበባ ከተማ ለሚገኘ መስሪያ ቤት ሰማንያ በመቶ ጭማሪ አድርገዋል። እነዚህ ሰራተኞች ግን አላልተደረገላቸውም ምክንያቱ የሚመስለው በማህበር ለምን ተደራጃችሁ፣ የመብት ጥያቄስ አቀረባችሁ ሳይሆን አይቀርም በማለት ነው የገለጹት። እጅግ ያሳዝናል። በገዛ ሀገራችን ሰርተን ለመኖር እንኳን ያልቻንባቸው ችግሮች እየበዙ መጥተዋል ሲሉም አክለው ገልጠዋል። በጸጥታ ችግር ምክንያት የነዳጅ አቅርቦት እጥረት መከሰቱን የአማራ ክልል ንግድ ቢሮ ገለጸ። በክልሉ ባለፉት ሁለት ዓመታት ወዲህ እየተፈጠረ ያለውን አለመረጋጋት ለጥረቱ መከሰት እንደ ምክንያት ተቀምጧል። በአማራ ክልል ንግድና ልማት ቢሮ ዳይሬክተር የሆኑት አቶ ታፈራ ይመር ለጣቢያው እንደገለጹት ከሆነ ባለፉት ሁለት ዓመታት በክልሉ ተፈጥሮ በነበረው ግጭት ምክንያት መንገድ ላይ ያለው የጸጥታ ችግር መቅጠሙን ነው የተናገሩት። ቦቴዎቹ በነዳጅ አቅርቦት በሚንቀሳቀሱበት ጊዜ የትራንስፖርት ችግሩና አቅርቦቱ እጅግ በማስቸገሩ ምክንያት የነዳጅ እጥረቱን አባብሶታል ሲሉ ነው የገለጹት። አሁን ላይ የተለያዩ አማራጮች በመጠቀም ከፌዴራል ነዳጅና ንግድ ቀጠናዎች ጋር በመነጋገር ያለውን አቅርቦት በሁሉም አካባቢዎች ለማድረስ እየተሰራ ይገኛል ሲሉ አክለው ገልጸዋል። ይህ በእንዲህ እንዳለ የነዳጅ ዋጋ እንደገና መጨመሩ ተገለጸ። ከሚያዝያ 30 2017 ዓ.ም ጀምሮ በስራ ላይ የሚቆይ የነዳጅ ምርት የችርቻሮ መሸጫ ዋጋ ጭማሪ መደረጉም ነው የተገለጸው። ጭማሪው የዓለም ነዳጅ ዋጋን መነሻ በማድረግ በመስሉ በተቀመጠው መሰረት ስራ ላይ እንዲውል በመንግስት የተወሰኑ መሆኑ ታውቋል። ቤንዝል 122 ከ53 ኪሮስ 116 ከ49 ነዳጅ ናፍጣ 116 ከ49 ቀላል ጥቁር ናፍጣ 16 ከ77 ከባድ ጥቁር ናፍጣ 14 ከ08 የአውሮፕላን ነዳጅ 19 ከ56 ብር መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች ዋጋ ጭማሪው እየጨመረ መምጣቱ በሀገሪቱ ላይ ያለው የኢኮኖሚ ውድቀትንም እያስከተለ መሆኑ ነው የተገለጠው። ትግራይ የትግራይ ፖሊስ ኮሚሽን በደረሰብኝ ጫና ምክንያት በቁጥጥር ስር የነበረውን ተጠርጣሪ የምርመራ ሂደት በማቋረጥ ለማሰናበት ተገድጃለሁ ማለቱ አነጋጋሪ ሆኗል። የፖሊስ ኮሚሽኑ ለቅ ለቀኩት ያለውን ግለሰብ በሰልፍ በህገወጥ መንገድ ድንበር አቋርጦ ወደ ሌላ ሀገር በመጓዝ በሀገራዊ ሉዓላዊነት ጉዳት በማድረስ ብሎም በህዝብ መካከል ግጭት፣ አመፅ በማነሳሳት ድርጊት ነው ሲል ነው የገለጠው። የትግራይ ክልል ፖሊስ ኮሚሽን ከሳምንት በፊት ከአንድ ኤርትራ መንግስት ፕሮፓጋንዳ ሰው ወይም አወል ሰኤድ ጋር በመገናኘት ቃለ መጠይቅ የሰጠ ብርሃን ገብረ ግርግስ ወይንም ደግሞ በማህበራዊ ትስስር መድረኮች በሚታወቀው ስሙ ልፍዓታ ተስፋ የተባለ ግለሰብ በፍርድ ቤት ትእዛዝ መሰረት ሚያዝያ ዘጠኝ በቁጥጥር ስራ ውሎት የነበረ ቢሆንም ከአንድ ቀን በኋላ ሚያዝያ ሰላሳ የምርመራ ሂደቱ በማቋረጥ ከስር እንዲወጣ ትእዛዝ ተሰጥቶብናል ከአቅማችን በላይ በሆነ ምክንያት ሲል ገልጿል። የተጠርጣሪውን መለቀቁን ተከትሎ የፖሊስ ኮሚሽን ይፋ ያደረገው መረጃ የትግራይ ፖሊስ ኮሚሽን ተቃዋሚ ነጻነቱን ጠብቆ ምርመራውን እንዳያከናውን ከአቅም በላይ የሆኑ ጫናዎች ደርሰውበታል። ይህ ያልተፈለገ ውጤት ሊያመጣ ይችላል ስለዚህ የምርመራ ሂደቱ በመቋረጡ በነፃ ለቅቀነዋል ሲል አስታውቋል ይህን ተከትሎም በርካታ የትግራይ ተወላጆች በተፈጠረው ነገር የተሰማቸውን ቅሬታ በመግለጽ ላይ የሚገኙ ሲሆን ከህግ በላይ የሆነው አካል ማን ነው ኮሚሽኑ ከአቅም በላይ ጫና አሳደሩብኛል ያላቸው አካላት እነማን ናቸው በግልጽ ይደረግ ሲሉ መጠየቃቸው አሁንም ቀጥሏል። ይሁን እንጂ ይህንን እስካሁን የተብራራ ጉዳይ አለመኖሩ ነው የተገለጸው። አሁን ወደ ውጭ ዜናዎቻችን እናመራለን። የሮማ ካቶሊክ ቤተ ክርስቲያን አዲስ ርዕሰነ ሊቀነ ጳጳሳት መረጠች። አዲሱ ርዕሰ ሊቀ ጳጳሳት ሮበርት ፕሮቨስት ሲሆኑ 69 ዓመታቸው ነው። ሮማ በተከታታይ ጊዜያቶች ባደረጓቸው የምርመራና እንደዚሁም የምልመላ ማጣራቶች ካደረጉ በኋላ ነው መሪያቸውን መምረጣቸው የታወቀው። ጳጳሱ የተመረጡት ከብዙ ክትትልና ጥንቃቄ በተሞላው ምርጫ እንደሆነም ተገልጿል። ቤተክርስቲያኒቷ ሲመሩ ርዕሰ ሊቀ ጳጳሳት ሊው አስራ አራተኛ ተብለው ይጠራሉ። ሮበርት ፕሪቮስት የመጀመሪያው አሜሪካዊ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቀ ጳጳሳት መሆናቸውም ታውቋል። ለበርካታ ዓመታት በፔሩ የኖሩ ናቸው። ማንነታቸው ይፋ ከመደረጉ በፊት በቫቲካን ጭስ መውጫ አዲስ ርዕሰነ ሊቀ ጳጳሳት መመረጡን ምልክት የሆነው ነጭ ጭስ ታይቷል። በቅዱስ ጴጥሮስ በአደባባይ የተሰበሰቡ ምዕመናን ታዳሚዎች ቦታና ምልክቱን በደስታ ተቀብለውታል። የመን በየመን በኢትዮጵያን ታግተው የነበሩ ሀያ አምስት ኢትዮጵያውያን መለቀቃቸው ተገለጸ። ሳውዝ ሀያ አራት የተሰኘው የየመን ሚዲያ እንደገለጸ ከሆነ እነዚህ ኢትዮጵያውያን በሸዋ ግዛት ውስጥ በሻቦዋ ግዛት ውስጥ ታግተው የነበሩ እንደሆነ ነው የተገለጸው። የሻቦዋ ግዛት ዋና ከተማ በሆነው አታርቅ ምስራቃዊ ክፍል የሀገራቸው ልጆች በሆኑ በኢትዮጵያውያን ከታገቱ በኋላ ቤተሰቦቻቸው የማስለቀቂያ ገንዘብ እንዲከፍሉ መጠቂያቸውንም አስረድተዋል። ይህ መረጃ የደረሰው የሻቦዋ ፖሊስ ባደረገው ክትትል ነው። ታጋጆቹ ያሉበት ቦታ ከደረሰ በኋላ ክትትልና ቁጥጥሩን አድርጎ ሊያስፈታ የቻለ መሆኑ የታወቀው እንደ ፖሊሶቹ መግለጫ በአጋጆቹ ቤት ውስጥ ከታገቱት እነዚህ ኢትዮጵያውያን በተጨማሪ 15 ሚሊዮን ሄን ሪያልና 25 ሺ ሳውዲ ሪያል መገኘቱ ነው የታወቀው። ኢትዮጵያዎቹ ትላንትና ምሽት መለቀቃቸው ነው የታወቁት። 25ቱ የኢትዮጵያ ልጆች በተለያየ ዓለማት ዳሬም ጭምር መከራና ስቃይ የሚያዩት ኢትዮጵያኖች ቁጥር መጨመሩ ነው የተገለጸው። የኢትዮጵያ መንግስት ለዜጎቹ የሚያደርገው ምንም አይነት ጥንቃቄ ያለው እና የዲፕሎማሲ ስራ እየተሰራ ለመሆኑን ታውቋል። በሩሲያ ሰማንያኛው የድል በዓል ላይ ለመታደም ሞስኮ ላመሩት ፕሬዝዳንት ትራውሬ በጉዟቸው በሩሲያ ከፍተኛ የድነት ጥበቃ እንደተደረገላቸው ተሰማ። ፕሬዝዳንቱ በሩሲያ ከፍተኛ ጥንቃቄ የተደረገላቸው መሆኑ ነው በግልጽ የተብራራው። ሩሲያ ልዩ አይሮፕላን በመላክ ነው ሻምበል ትራሪን በሰላም ሞስኮ እንዲደርሱ ከላከቻቸው ግዙፍ አይሮፕላኖች ጋር የጦር ጀቶችም በበረራው ወቅት እንዲያጅቧቸው መደረጉ ታውቋል። ካፕቴን ትራዋሪ በሞስኮ ጉዙኛ ቻምበርንበርጉበት ጊዜ ከፍተኛ ጥንቃቄ የተደረገላቸው በምዕራብያኖች አደጋ እንዳይከሰት ከመስጋት እንደሆነ ነው የተገለጸው። ሞስኮም ሲደርሱ በሩሲያ ከፍተኛ ባለስልጣናቶች ደማቅ አቀባበል የተ የተደረገላቸው መሆኑም ታውቋል። አምስቲ ኢንተርናሽናል የኦህዴድ ብልጽግና ዘር አጥፊ ፕሮጀክት የሚቃወም ዘመቻ ጠራ። አምስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት በጊዜው እንዲቆም የሚጠይቅ ደብዳቤም ለአገዛዙ ሚኒስትር አብይ የመላክ ዘመቻ ከአንድ ቀን በፊት መጀመሩን ይፋም አድርጓል። በተለይም ለአብይ የሚላኩ ደብዳቤዎች በኮሪደር ልማት ሳቢያ በዜጎች ላይ ማንነት ተኮር በሆነ የሚፈጸም የግዳጅ ማፈናቀል እንደሆነ ነው የተገለጸው። መንግስት የሰዎችን ሰብአዊ መብት ባልጠበቀ መልኩ የሚያደርጋቸው እንቅስቃሴዎች ተጽዕኖ ላይ ጥልቅ ግምገማ እስኪደረግና በኮሪደር ልማት ፕሮጀክት ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ በሚያስችሉ የመከላከያ ስርዓት እስኪዘረጉ ፕሮጀክቱ እንዲቋረጥ የሚጠይቅ እንደሆነ ነው ጥሪ ያቀረበው ድርጅቱ ደብዳቤዎቹን የማፈናቀል ድርጅቶች ከዓለም አቀፍ የሰብአዊ መብቶች ግጋት ጋር ማጣጣማቸውን እስኪረጋገጥ የኮሪደር ልማቱ እንዲቋረጥ እንዲሁም የዚህ ንቅለ ተከላ ፕሮጀክት ዋና መሪ ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ህግ እንዲያወጡ የሚጠይቅ ይዘት እንዲኖራቸውም ጭምር በጥብቅ አሳስቧል። ሩሲያ ሩሲያ የናዚ ሸነፈችበትን ሰማንያኛ ዓመት የድል በዓል እያከበረች ይገኛሉ። ሩሲያ በሁለተኛው ዓለም ጦርነት የናዚ ኃይል ወረራ በመመልከት ባደረገችው ተጋድሎ ያሸነፈችበትን ነው ሰማንያኛ ዓመት የድል በዓል በመዲናዋ ሞስኮ አደባባይ በተለያዩ ወታደራዊ ስነስርዓቶችና እንዲሁም የጦር ሰማዕታት በማሰብ በማክበር ላይ የምትገኘው በተደጋጋሚ ጊዜያቶች የተደረጉት ውጊያዎችን ድል በማምጣት የታወቀችው ሩሲያ ዛሬም የዓለም ትልቋን ሀያላን ሀገር ለመሆን መብቃቷ ነው የተገለጸው። በሩሲያ በኩል የሚደረጉ ውጊያዎች ጠንክረው የቀጠሉበት በተለይም ማንም ሊደርስባቸው ያልቻሉ መሆኑ ነው የተገለጸው። በተደጋጋሚ ጊዜያ ወጣቶች ምዕራብያኖች ጫና ቢፈጥሩባቸውም የሩሲያው መንግስት ግን ሁሉንም ተቋቁሞ ድሉን እያጎናጸፈ በዛሬውም በአሁኑ በሚደረጓቸው በተለይም ከዩክሬን ጋር በተደረጉት ውጊያዎች ጭምር ሳይቀር ድል እየቀነ ነው መሆኑ ነው የተገለጸው። በሺዎች የሚቆጠሩ ወታደሮችና ወታደራዊ ተሽከርካሪዎች በወታደራዊ ሰልፍ አደባባይ መውጣታቸውም ታውቋል። በተጨማሪም ሩሲያን ሀገራቸው በሶስት አውደ ውጊያዎች ናዚን ድል ባገኙ ባደረጉበት ወቅት የተሰዉ ቤተሰቦቻቸውን፣ ዘመዶቻቸውን ፎቶግራፍ በመያዝ ወደ አደባባይ ወጥተው ሰማዕታትንም እየዘከሩ እንዳለ ነው የተገለጸው። ሩሲያ ሀያል ሀገር ሆና መቀጠሏ አይቀርም። በማንም ልትጎዳ እንደማትችልም ነው እየተገለጸ የሚገኘው። በተለይም ምዕራብያኖች በሩሲያ ላይ የሚያደርጉትን ተፅዕኖ መቋቋም ችላ ለትልቅ ተጋድሎ የበቃችው ሩሲያ ዛሬ ሰማንያኛ ዓመቷን በታላቅ ሁኔታ የዓለም መሪዎች በተገኙበት በማክበር ላይ ትገኛለች። ክብራንት ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾት ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅቶቻችን እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። ጤና አስጥልኝ።